ወድ ወይ ስቁ አገሬ ሰው አንዳንዴ በጥፋታችን ልክ እንዳላጠፋን ስንመስል የሰው ልብ እየሰበርነ ጨዋታ ጨዋታ የሚያጫውተን ሰዎች ግን በእውነት በጣም ነው የሚያናደው። እውነት ለመናገር ሁላችሁም አድማጭ ተመልካቾችን በቃ ሙሉ የኢትዮጵያ ሕዝብ ማለት ይቻላል እና በጣም ነው ልቡ የተሰበረ በጣም ነው ያዘነ። በተለይ በውብዬ የተነሳ ማለት ነው። እውነት ለመናገር የአራስነቱን ወጓን እንኳን ሳታጣጥም ልትወልደውን ሰሞን ይዞ እስከ እንግዲህ እስከዚህን ድረስ ባለው ሰዓት እንግዲህ በጣም በለቅሶ በሐዘን በትካዜ ነው ያለችው። ለምን በእውነት በጣም ነው የሚያሳዝነው። ሰላም፣ ሰላም ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞች በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደምትረሳ እንደተመረቆሉ ብዙ ትረፊ ይበልኝ በየትኛው ዓለም ክልል ያላችሁ ትውልድ ኢትዮጵያውያን እና ኤርትራውያን ሁሉ ሰላም ነው። ሁሉ መልካም ነው። እግዚአብሔር ይመስገን በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተም ሰላማችሁ፣ ብዙ ትረፊ ይበልኝ። ቪዲዮን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታችሁ ለምታበረታችሁ እግዚአብሔር ይስጥል እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ማለት ነው። ሲቀጥል ይዤላቸው የመጣሁት እንግዲህ ስለ ናሂና ስለ ውብዬ ስለ ሙቤና ስለ ቲጂ ነው። እውነት ለመናገር በእነሱ ቪዲዮ ያልተናደደና ያልተበሳጨ እንዲሁም በሴቶች በተለይ ያልተናደደ ነገር የለም። ቲጂ እንግዲህ በቲክቶክ የምታዩት እንደዛ ሲያደርጋት፣ ከዛም ደግሞ እንግዲህ ውብዬ እንደዛ ያው ስሜቷን ደብቃ ኳ እንዳልተናደድሽ ሁና ስታወራ የተለያየ ነገር ስትሆን ሁላችንም ልባችን ተሰብሯል፣ ተጎድቷል ግን ለምን እንዲህ እች ልጅ ለምን ትጎዳለሽ? በእውነት ነው ምለው። ለምን ግን ምን እያደረግን ነው? ግን ጤነኛ ነው? አንችን ያወቁብሽ ቀን የተረገመች ቀን ከሷ ጋር ነው። አረ ምንድን ነው ነገሩ? ሌላውን ተውት፣ ስጋውና ደሙስ ናሂድ እየሰራህ ነው። አብደዋል። ጤነኛ ናቸው? በሽተኛ ናቸው? አልገባኝ። ብዙዎቹ መተት ይላሉ። የምን መተት ነው ይሄ? አማረልህ ነው። በእናታችሁ ይመተት። ይሄ መተት አማረልህና ይሄ ልብ ልብ አለየለ ልብ የልብ ሙቀት። አይዞህ፣ ግፋ ግፋ በለው። እኔ ያለውልህ ይህ እንደሚል ሰው በኋላ ጀግንነት ያለው ነው የሚመስለኝስ በእውነት እንደ ናሂ ሰወድህ ጠላሁ። ሙቤ የራሱ እንደዛ ያለ በቃ በጣም ማከብራችሁ መወዳችሁ ወንድሞች ነበራችሁ። አሁን ግን በቃ አሌን አርፍ ናቸው ነው የታያችሁ። በቃ አርፍ ናቸው ነው የታያችሁ። በጣም ነስጠላችሁ። ሴት ልጅን ግን እስከዚህ ድረስ መስበር በእውነት ነው ምላቸው። አድማጅ ተመልካች ምን ነው የውብዬ እህት በሆንኩ ነው ያልኩ ማርያምን

ነግበን የሚባል ነገር ቀረ እንዴ? እንዴት ነው ሴት ልጅ እንደዚህ አራስነቷን ሳታውቀው እንደዚህ ደም እንባ እያለቀሰሽ አታሳዝንህም እንዴ? ሙቤስ ምን ሁና ነው? በሽተኛ ነህ። በተለይ ሁላችሁ ቆሻሾች ናቸው። ዛሬ መጥሪያ ወረቀት ሲመጣባቸው ያ ሁሉ ፍቅራችን እንደዚህ አናንግራሁን መተት ባልሆነ አያችሁ። እናሁን መተት ባልሆነ ትክክል አይደለሽም። እንደዛ ፊኒት ፊኒት ተዋት፣ ለሷ ነው እንዲ ነው እያሉ ሲጋልቡት የነበረው አሁን እንግዳ ለምን ሰቅጣጣሉ? መታት አንድ ብቻ ነው እንደሚሆነው አይደለም። እና እንግዳ አሁን ፊኒት ፊኒት ትባል አሉ ቆሻሾች።